አዶናይ አዶናይ አዶናይ በቃ ይህ ድረስ ለአዶናይ አድርሱልኝ። በቃ አሁን መፈመስ ለምፈልገው በቃ እሰግጫለሁ። 2018 የምሰግጥበት የምፈምስበት አመት ነው። አድርሱልኝ። አሁን ደግሞ በእጄ ነው የበላው ማሳያቸው። ይኸው በእጄ እንደዚህ መጀመሪያ እንደዚህ አነሳውና እንደዚህ ቡቀት ታረገውና ታያቸዋል። እንደዚህ ትንሽ በጥበጥ በጥበጥ ታረገውና ግን አዶናይ ጋር መድረስ አለበት ይሄ ቪዲዮ። ምን በእናታችሁ፣ ሁላችሁ በቃ እስቲ እኔ ልፈምስ። ምን በፈምስ ምን ችግር አለው? እስቲ አፈምሱ በቃ። በዚህ አመት 2018 እኔ ልፈምስ። በጥበጥ ሲል ደግሞ አሪፍ ነው እንደዚህ በፊት። ግን አዶናይ አዶናይ በእናታችሁ ነው። በሱ ምክንያት እንደዚህ አዶና የቲክቶክ አዋርድ ቢበላ ያንተ ላይፍ እንደዛው ነው። ዩቲናስ አዋርድ ብትበላ የአንተ ላይፍ እዛው ነው። ታክሲ አይቀንስ፣ ኑሮ ውድነት አይቀንስ፣ የመብራት የውሃ፣ የቤት ኪራይ እነዚህ ሁሉ አይቀንሱም። የአንተ ላይፍ እዛው ድክርት ብሎ ይቀጥላል። ምን አይነት ዘመን ነው?

እርግጠኛ ነኝ እነዚህ ልጆች የቀረጻቸው ወይ እናት ወይ አባት ወይንም ደግሞ ታላቅ ወንድምና እህት ነው የሚሆነው። በዚህም በዛም የቅርብ ዘመድ ወይንም ቤተሰብ ነው የቀረጸው። ስለዚህ ይህንን ነገር ቀርጻችሁ ፖስት ስታደርጉ እኛ ምን እንድናደርግ ነው? እንድንፈርድባቸው ውይ! ይህ ትውልድ እኮ ከስልክ ጋር ያለው ነገር ምናምን እያለን በእነዚህ ልጆች ላይ እየፈረደን እንድንሰርባቸውን የተፈለገው የሚመስለው። እኮ እንደዚህ ቀርጻችሁ ፖስት ስታደርጉ ለልጆቻችሁ ስልክ ግዙ ተብሎ በመንግስት ደረጃ በህዝብ ደረጃ የታወጀ ነው የሚመስለው። ወደዳችሁም ጠላችሁም ለዚህ ትውልድ ማለትም ለትናንሽ ልጆችም ይሁን ለወጣቱ፣ እንደዚህ እንድንሆን እንደዚህ እንዲሆኑ ያደረግነው እኛው ራሳችን በዋናነት ደግሞ ቤተሰብ ነው። ከአራስ ጀምሮ ከመዋለ ህጻናት ጀምሮ አብዛኛው ልጆች በሚባል ደረጃ ቤት ውስጥ ስልክ አላቸው፣ ታብሌት አላቸው፣ ኮምፒውተር አላቸው፣ ቢያንስ ቢያንስ ቲቪ አላቸው። ለዚህ ደግሞ ተጠያቂው ራሱ ቤተሰብ እንጂ ወይ መንግስት ወይም ደግሞ ሌላ ህዝብ አይደለም። ስለዚህ ልጆቻችሁን እንደዚህ ለሚዲያ ከማጋለጣችሁ በፊት ይሄ ትውልድ እኮ ብላችሁ እንደዚህ ቪዲዮ ቅርጻችሁ ፖስት ከማድረጋችሁ በፊት የራሳችሁ ልጆች ራሳችሁ ብትቆጣጠሩ፣ ራሳችሁ የሚጠቀሙትን ነገር ኮንሲዩም የሚያደርጉትን ነገር ብትቆጣጠሩ፣ አደብ ብታስገዙ የተሻለ ነው የሚሆነው። ከዛ ውጪ ግን ይሄ ቪዲዮም ለነሱ እርግማን ነው የሚሆነው። ሮኒካ ቬሮኒካ ቬሮኒካ እርግ መልኳ ቬሮኒካ ቬሮኒካ ቬሮኒካ እርግ መልኳ ባልኖርም ፊቱን ቀድሜ ጨረቃን የሰከንድ ዕድሜ የዓለም ነገር ባንቺ ሲወሰን ለደስታም ሐዘን ነው ወገን። ዋው ምን አይነት ጥበብ ነው! ምን አይነት ተሰጦ ነው! እኔ በዚህን ደረጃ ከዘፈን ፍቅር ይዘኛል ብዬ አንድም ቀን አስቤ አላቅም። ከቴዲ አፍሮ ቀጥሎ፣ ከዳዊት ጽጌ ቀጥሎ በቃ ፐርፌክት። ግጥሙ፣ ዜማው፣ ድምፁ ብቻ። ማታ ማታ ነው የሰማሁት ይህን ሙዚቃ። ና መተኛቱላ አልቻልኩም፣ ፍቅር ይዞኝ ማለት ነው። ከዘፈኑ ያላሰብኩት ነገር የለም። ምን አይነት መሰጠት ነው ይሄ ልጅ? ባይዘዌ እንደዚህ ፖድካስት ላይ ጀስት ለኢንተርቪው ተጋብዞ በዚህን ደረጃ ካቀነቀነ አስቡት ስቱዲዮ ቢገባ የሚገራርሙ አቀናባሪዎችን ቢያገኝ ምን አይነት ነገር ሊሰጠን እንደሚችል በቃ እኔ አንድ አስር ሀያ ዓመት ምናምን ተስፋ ልንጥልበት የምንችል ልጅ ይመስለኛል። እባካችሁ አቀናባሪዎች፣ እንደዚህ ግጥም ዜማ ደራሲዎች ይሄን ልጅ ብታገኙት በቃ ብቻ ተስፋ የምንጥልበት ልጅ ነው። ከላይ የምትመለከቱት ግለሰብ ምን ቢሆን ጥሩ ነው? ፓርላማ ላይ ናቸው። እሱ ነው ሪፖርት የሚያቀርበው ስለ ፈንዶቹ፣ ስለ በጀቶቹ። እና እነዚህ እነዚህ ፈንዶች የት ደረሱ፣ ምን ላይ ዋሉ ተብሎ ሲጠየቅ ምን ቢያደርግ ጥሩ ነው? ፌንት ሰራ። ፌንት ስላችሁ የውሸት ፌንት ማለት ነው። እና ጀለስ ኦልሞስት፣ አብዛኛውን ፈንድ የተመደበውን ብር ማለት ነው ሙሉ በሙሉ በሚባል ደረጃ በልቶታል። እና ከየት ያምጣ? አንድ ማድረግ ያለበት ብቸኛው ነገር ፌንት የሰራ አስመስሎ ፌንት ሰራ። እነሱም አመኑት፣ ከበቡት፣ አመለጠ። ይሄ ስሜት የሚገባ ወልደ የምትኖርላቸው ልጆች ሲኖሩ ብቻ ነው። ችግራቸውን በዝምታ የሚያብሰለስሉበት ስለ ልጆቻቸው ጥሩ ቦታ መድረስ የሚጨነቁበት፣ የቤት ውስጥ ችግራቸውን የሚያስቡበት፣ ለቤተሰቦቻቸው ከሚገባቸው በላይ አድርገው ምንም እንዳላደረጉ አስበው የሚጸጸቱበት ጥልቅ ስሜት ነው። አልቅሰው ላላሳዩን ችግራቸውን ላላማከሩን፣ በድካማቸው ጊዜ ምንም እንዳልሆኑ ጠንክረው ላጠነከሩን አዝነው የደስታ ስሜት ለሚፈጥሩብን፣ ተጨንቀው ጭንቀታችንን ለሚፈቱልን፣ ተቸግረው ለሚያደላድሉን፣ ለነዛ ዝም ብለው ለሚብሰለሰሉ አባቶቻችን ዕድሜ ከጤና ጋር ይስጥልን። ካልነሱ ይህንን ስሜት የሚረዳ የለምና ስንቱን እንዳላስፈመሰን፣ ስንቱን እንዳልረዳን፣ ስንቱን እንዳልደገፈን። ምን ነው ለዚህ አባት ሲሆን ግን አንድ ሰው እንኳን ይጥፋ በእኛ አባት ቪዲዮ የማይዝናና የማይስቅ ሰው አለ ብዬ አላስብም። በየቀኑ በሚባል ደረጃ በርካታ ቪዲዮ ፖስት እያደረጉ እኛን እያዝናኑ፣ በጣም የሚገርመው በዚህ እድሜያቸው ክሬቲቭ ናቸው። ኤዲቲንግ ይችላሉ፣ ቀልድ ይችላሉ። ምንም ቢሰሩ ያምርባቸዋል። ነገር ግን በተቃራኒ ሰሞኑን በተደጋጋሚ ባዶ የሆነው ሱቃቸው ውስጥ ቁጭ ብለው እያዘኑና እየተከዙ ቪዲዮ ፖስት እያደረጉ ነው። እኛ አባት ምናልባት ፈርተው ይሆናል። ምናልባት ደግሞ አባትነታቸው ወንድነታቸው ይዟቸው ያላቸው ይሆናል እንጂ እርዳታን የሚፈልጉ ይመስለኛል። ነገር ግን አንድ ሰው በተግባር እኔንም ጨምሮ ማለት ነው እኚህን አባት ሲረዳ ሲደግፍ አይዞን ሲል እያየው አይደለም። በነገራችን ላይ እኚህን አባት ለመርዳት በጣም የተጋነነ ብር አያስፈልገንም። እቺን ሱቅ ብንሞላላቸው ምን ያክል ደስታ ውስጥ እንደሚገቡ ማሰብ አይከብዳችሁም። እባካችሁን ተባብረን ሱቃቸውን እንሙላላቸው። ምናልባት ከ10 ብር ጀምረን 50 ብር፣ መቶ ብር የእነሱን ፎሎወር ሳይ ወደ 150 ሺህ ምናምን አላቸው በአንዳንድ ብር ራሱ ሺህ ብር ይሆናል። ስለዚህ ባካችን የዚህን አባት የቴሌ ብር አካውንት ወይንም ደግሞ የንግድ ባንክ አካውንት እንደምንም አናግሬ ለመቀበል ሞክራለሁ። ሁላችንም የቻልነውን ነገር እንርዳቸው። እባካቹን ቱላ ኮማ ቡኤን እንደሚያዝናናን እንደሚያስቀን፣ እኛም ለዚህ አባት በዚህ እድሜ የሚገባቸውን ነገር አድርገንላቸው በጡረታ እድሜያቸው ቁጭ ብለው ያለፈውን ነገር እያስታወሱ በሚዝናኑበት እድሜ ላይ እባካቹን እናስደስታቸው። አያችሁት? ይህንም ቤት ጋሽኩማ እዚች ቤት ውስጥ በመሆን ነው የንግድ ስራቸውን እያከናወኑ ጎን ለጎን ደግሞ ያንን የመሳሰሉ የቲክቶክ ቪዲዮዎች ለእኛ በየቀኑ ነው የሚያጋሩት። በአሁኑ ሰዓት ግን ጋሽኩማ ሱቃቸውን እንደምትመለከቱት ኦልሞስት ባዶ ሆኗል። በተደጋጋሚም ደግሞ ሀዘንና ችግር ውስጥ መሆናቸውን የሚያሳዩ ቪዲዮዎችንም ፖስት እያደረጉ ነው። እኔ አሁን ላይ የአስር ብር የመቶ ብር ቻሌንጅ ብዬ እናንተም ማዘዝ አልፈልግም። የምትችሉትን ማንኛውንም ነገር አምስት ብር አስር ብር ምናምን ብላችሁ ሳትንቁ። ምክንያቱም የብዙ ሰዎች አምስት ብር ተደማምሮ በጣም ብዙ ብር ሊሆን ስለሚችል ሁላችሁም የቻላችሁትን የተሰማችሁን ነገር አካውንታቸውን ከስራ አስቀምጥላቸዋለሁ እኚህን አባት እንድታገዙ እጠይቃቸዋለሁ። ለዚህ ሰው ዶኔት ካደረጋችሁ በኋላ ደግሞ ስክሪንሾት እያደረጋችሁ ይህንን ኮሜንት እንድታጨናንቁ ትፈልጋለሁ። ምክንያቱም ደግሞ እርስ በርስ ሞቲቬት እንሆናለን። በዛ ላይም ይሄ ቪዲዮ ብዙ ሰዎች ጋር እንዲደርስ ይረዳል። ከዚህ በመቀጠል ደግሞ ብዙ ቻሌንጆችን እና ፕሮሞሽኖችን እያመቻቸውላቸው እገኛለሁ። ጋሽኩማን ሳናስደስት ይህንን ነገር አናቆመው።